በሆቴል ውስጥ የሚገኙት እንግዶች ምንም አይነት የሙዚቃ እውቀት የሌላት አንዲት ልጅ የተጫወተችው ከነበረው ፒያኖ በሚወጣው ድምፅ ምቾታቸውን ተነፍገዋል ማጉረምረም በተሞላበት መንገድ ለሆቴሉ ባለቤት ረብሻው እንዲቆምላቸው ጥያቄያቸውን አቀረቡ በመረበሻችሁ በጣም አዝናለሁ አለ የሆቴሉ ባለቤት ልጅቷ ከታላላቅ እንግዶቼ መካከል የአንዱ እንግዳ ልጅ ናት ስለዚህ ፒያኖን እንዳትጫወት ለማድረግ እቸገራለሁ ነገር ግን አባቷ ከሄደበት ዛሬ ወይ ነገ ሊመጣ ይችላል። ስለዚህ እሱን አግኝታችሁ ከእሱ ጋር ስለ ልጅቷ ልትነጋገሩ ትችላላችኋል። የልጅቷ አባት ከሄደበት ሲመለስ ልጁን እንደተለመደው በእንግዶች መቀበያ አካባቢ ፒያኖን ስትነካካያት በልጅቷ ጀርባ በኩል ቀስ እያለ ወደ ልጅቷ በመጠጋት ክንዶቹን በትከሻዋ ላይ በማሳለፍ እጆቿን በእጁ በመያዝ ጥሩ ሙዚቃ አብረው መጫወት ጀምሩ። ስለዚህ በእኛም እንዲሁ ነው! በሚመጡ ዘመናትም እንደዛው ይሆናል። አሁን ላይ ያልተያያዘ እና የሚረብሽ ነገር ይሆናል በእኛም የሚገለጠው። አንድ ቀን ግን የሰማያትን ዜማ ለመግለጥ ጌታ ኢየሱስ ክርስቶስ የእምነትና የጸሎት እጆቻችንን በመያዝ ለበረከት ይጠቀምባቸዋል። እውነተኛና ትክክለኛ እምነት ግልጽና ከጥርጣሬ ነፃ መሆን አለበት በባህሪው ጥቅል ያልሆነ በእግዚአብሔር መልካምነትና በእግዚአብሔር ኃይል ላይ ከመደገፍ ያለፈ እግዚአብሔር የተናገረውን ይፈጽማል የሚል ጠንካራ እምነት መሆን አለበት። እምነት ግልጽ በሆነ ቁጥር መልሱም እንደዛው ግልጽ ነው። ማንም ያለው ነገር እንዲደረግለት ቢያምን ይሆንለታል። እምነትና ጸሎት ጥያቄዎችን ይለያሉ። እግዚአብሔርም በእምነትና በጸሎት የቀረቡትን ግልጽ ጥያቄዎች ለመመለስ በመሰጠት ይተጋል። መጽሐፍ ቅዱስ በማርቆስ 1124 ላይ እንዲህ ይናገራል። ስለዚህ ይላችኋለሁ፣ የጸለያችሁትን የልመናችሁትንም ሁሉ እንዳገኛችሁ እመኑ፣ ይሆንላችሁማል። ፍጹም እምነት ሁል ጊዜ በፍጹም ልብ የተጸለየውን ጸሎት መያዝ ይችላል። ጸለያችሁትን የልመናችሁትን ሁሉ የሚለው እጅግ ሰፊና ታላቅ መሆኑን ሲያሳይ የሆንላችሁማል የሚለው ጸሎት ምን ያህል ግልጽና ተጨባጭ እንደሆነ ያሳያል። እምነታችን ትልቁ ትኩረታችን ነው። እምነት እንዳያድግ የሚያደርጉ እንቅፋቶችና በመነሳሳት የተሞላ የእምነት ብስለትን በአግባቡ መረዳት አለብን። የሚፈልገውን ማግኘት የሚችል ጥርጣሬና ፍርሃት የሌለበት እምነት ነው የሚያስፈልገን። በጸሎት ብዛትና ሂደት ውስጥ የሚገለጠው ታላቅ ዋጋ ያለው እንቁ ይህ ነው። ከላይ የተጠቀሰው የጌታችን የኢየሱስ ክርስቶስ ቃል ከፍተኛ ትኩረት ሊሰጠው ይገባል። እምነት አንድን ነገር ትኩረት ያደረገና ግልጽ ስህተት የሌለበትና የጠየቀውን ማግኘት የሚችል መሆን አለበት። የማይጨበጥና እንደጉም የሆነ ከአንድ ውስን ነገር ይልቅ ጠቅላላ ነገር ላይ ያተኮረ ማርቆስ ወንጌል 1123 እውነት እውነት እላችኋለሁ፣ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተበርበር ቢል ይሆንለታል ተብሎ እንደተጻፈ ነው። እምነትና የቀረበው ጥያቄ ግልጽ ከሆነ መልሱም እንደዛው ይሆናል። ከእግዚአብሔር ዘንድ የሚመጣው መልስ ከተጸለየበትና ግልጽ በሆነ መልኩ ከቀረበው ጉዳይ ውጭ አይሆንም። ማንም ያለው ነገር እንዲደረግለት ቢያምን ይሆንለታል የሚለው ቃል መልሱ አይቀሬ መሆኑን የሚያሳይ ነው። ይህም መልሱ በጥራትም ሆነ በብዛት ገደብ የለሽ እንደሆነ ያስረዳል። እምነትና ጸሎት ጥያቄን ግልጽ ያደርጋሉ። በዚህም እግዚአብሔር የሚያደርገው የሚታወቅ ይሆናል። ማንም ያለው ነገር እንዲደረግለት ቢያምን ይሆንለታል። ይህ የክርስቶስ ቃል በእምነትና በጸሎት በእግዚአብሔር ፊት የሚቀርቡ ጥያቄዎችን ሙሉ በሙሉ ለመመለስ የእግዚአብሔርን ዝግጅት የሚያረጋግጡ ቃላቶች ናቸው። ስለዚህም ጥያቄዎቹ ግልጽ እና አንድ ነገር ላይ ያተኮሩ ከሆኑ እግዚአብሔር ለጥያቄዎቹ መልስ ይሰጣል። እምነት በእግዚአብሔር ቃል ላይ ያለ ውስብስብ እርግጠኝነት አይደለም፣ ወይም አእምሯዊ እምነትም አይደለም፣ ወይም ደግሞ ትክክለኛ ምርዳትና ፈቃደኝነትም አይደለም። ምንም ልክ ቢሆንም እውነታዎችንም መቀበል አይደለም። እምነት እግዚአብሔር በሰው ልብ ውስጥ የሚሰራው መለኮታዊ የሆነ ብርሃን፣ በእግዚአብሔር ቃልና በመንፈስ ቅዱስ ኃይል በሰው ነፍስ ውስጥ የሚገለጥ ቅዱስ ኃይል፣ ልዕለ ተፈጥሯዊ የሆነውን አካላዊ ዓለም ላይ መግለጥ የሚችል መንፈሳዊና መለኮታዊ መርህ ነው። እምነት አብሮ የሚሰራው ከእግዚአብሔር ጋር ነው። እግዚአብሔርንም ያማከለ ነው። ከኢየሱስ ክርስቶስ ጋር የሚተባበር ለአዳኝነቱም እውቅና የሚሰጥ ነው። ከእግዚአብሔር ቃል ጋር አብሮ የሚሰራ ነው። እውነቱንም አጥብቆ የሚይዝ ነው። ከመንፈስ ቅዱስም ጋር ኅብረት የሚያደርግ ነው። በቅዱሱ እሳት የተሞላም ነው። እግዚአብሔር የእምነት ታላቁ ማዕከል ነው። እምነትም ሙሉ በሙሉ በቃሉ ላይ የሚደገፍ ነው። እምነት ኢላማ ቢስ የሆነ የነፍስ መሻት አይደለም። ይልቁንም በእግዚአብሔር ላይ ትኩረቱን ያደረገና በተስፋ ቃሎቹም ላይ የታመነ ነው። ፍቅርና ተስፋ ማረፊያ እንዳላቸው ሁሉ እምነትም እንደዛው ነው። እምነት ማንኛውንም ነገር ማመን አይደለም፣ እግዚአብሔርን ማመን ነው፣ በእርሱም ማረፍ ነው፣ በቃሉም መታመን ነው። እምነት በብዙ ትግልና ልመና ወቅት ጸሎትን ይወልዳል። እናም እየጠነከረ ይሄዳል፣ በጥልቀት ተጽዕኖም ይፈጥራል፣ በብዙም ከፍ ይላል። እምነት ተስፋ የተደረገበትን ነገር የሚያስረግጥ የቅዱሳንንም ርስት በአካል የሚገልጥ ነው። እምነት ጽናትና ትህትና ነው። መቆየትና መጸለይ ይችላል። በጉልበት የመንበርከክ አቅም አለው ወይም በመሬት ላይ ለጥ ብሎ ይተኛል። እምነት ታላቁ የጸሎት መንገድ ነው። የእምነት እጥረት የደካማና አቅም የሌለው ትንሽና ተጽዕኖ አልባ የሆነ ጸሎት ምንጭ ነው። የእምነት ባህሪና ትርጉም የተሻለ የሚገለጠው በሚያደርገው ነገር እንጂ ለእምነት በሚሰጥ ትርጉም ውስጥ አይደለም። ስለዚህ የእምነት አርበኞችን እየዘረዘረ በሚጠቅሰው በዕብራውያን መጽሐፍ ምዕራፍ 11 ላይ መመልከት እንደሚቻለው አስደናቂ የሆኑ የእምነት ስራዎችን ማየት ይቻላል። እነዚህ የእምነት ወንዶችና ሴቶች ዝርዝር ምን አይነት ክብር የሞላበት ዝርዝር ነው! እምነትን የሚያሳዩ አስደናቂ ክንውኖችን በግልጽ ማየት ይቻላል። በመንፈስ ቅዱስ መነዳት የተጻፈው ጸሐፊ ባለው አቅም ሁሉ የአስደናቂ እምነት ባለቤት የሆኑትን የብሉይ ኪዳንን ቅዱሳን ከዘረዘረ በኋላ እንዲህ ብለዋል እንግዲህ ምንላለሁ ስለ ጌዴዮንና ስለ ባርቅ ስለ ሶምሶኑ ነው ስለ ዮፍታሂም ስለ ዳዊትና ስለ ሳሙኤል ስለ ነቢያትም እንዳልተርቅ ጊዜ ያጥርብኛልና ዕብራውያን 1132 የዕብራውያን መጽሐፍ ጸሐፊ ሲቀጥልም በዚህ በብሉይ ኪዳን ቅዱሳን ህይወት ውስጥ ያልተጠቀሱ የእምነት ሥራዎች እንዳሉ በማንሳት ዓለም አልተገባቸውም እና በማለት ሲገልጻቸው እነዚህም ሁሉ በእምነታቸው ተመስክሮላቸው እያለ የእምነታቸውን አቅም ይገልጻል። በታላቅ የእምነትና የጸሎት ኃይል የተሞሉ ቅዱሳን ሰዎች ለቤተ ክርስቲያን በዚህም ዘመን ቢነሱ ለቤተ ክርስቲያን ምንኛ ታላቅ የክብር ጊዜ በሆነላት። ቤተ ክርስቲያን የሚያስፈልጋት ታላላቅ ሊቃን አይደሉም፣ ብዙ ባለጠጎችም አይደሉም። ጊዜው የሚፈልገው ማህበራዊ ተጽዕኖዋቸው ከፍ ያሉትንም አይደለም። ዘመኑ ግድ የሚለው ከሁሉምና ከየትኛውም ነገር በላይ ለቤተ ክርስቲያንና ለምንለው የሰው ልጅ የሚያስፈልገው በዕብራውያን መጽሐፍ ላይ በእምነታቸው ተመስክሮላቸው እንደተባሉ አይነት ሰዎች፣ የእምነት ሰዎች የሆኑና ታላቅ የሆነ የጸሎት ጉልበት ያላቸውን ሰዎች ነው። የዚህ ዘመን ሰዎች ምስክርነታቸውን የሚያገኙት ገንዘብ ስለሚሰጡ ወይም ካላቸው ብቃትና ስጦታ የተነሳ ነው። ነገር ግን ጥቂቶች ብቻ ናቸው በእግዚአብሔር ላይ ባላቸው እምነት ወይም በጸሎት ጉልበታቸው ታላላቅ ነገሮችን በማሳካት መልካም ምስክርነትን ያገኙ። ልክ እንደሌላው ጊዜ ሁሉ በዚህም ዘመን ታላቅ እምነት ያላቸውና በጸሎት ታላቅ ጉልበት ያላቸው ሰዎች ያስፈልጋሉ። እግዚአብሔር ፊት ሰዎችን ትልቅ የሚያደርጉ ሁለት ወሳኝ ግብዓቶች እነዚህ ናቸው። እነዚህ ሁለት መለኪያዎች በቤተ ክርስቲያን ውስጥ ላለው ሕይወትና ተልዕኮ መንፈሳዊ አቅምን የሚገነቡ ዋና መሳሪያዎች ናቸው። ትልቁ ትኩረታችን የሚሆነው በእግዚአብሔር ፊት እውቅና የሚሰጠውን የጠየቀውንና የፈለገውን ነገር መያዝና በጽናት ማቆየት የሚችለውን ይህን አይነት እምነት ሲገለጥ ማየት ነው። ጥርጣሬና ፍርሃት መንትያ የእምነት ጠላቶች ናቸው። አንዳንድ ጊዜ እነዚህ ጠላቶች የእምነትን ቦታ በመያዝ ምንም እንኳ ጸሎት የሚጸለይ ቢሆንም ጸሎቱ እረፍት የለሽና ሰላም የለበት በማጉረምረም የተሞላ ይሆናል። ጴጥሮስ በውሃ ላይ በመጓዝ ያቃተው የማዕበሉ ታላቅነት የእምነቱን ኃይል ስላሸነፈበት ነበር። ከጌታ ላይ አይኑን ሲያነሳና በዙሪያው የሚታየውን የውሃን ኃይል ማሰብ ሲጀምር መስጠምና ወደ ጌታም ጌታ ወይ አድነኝ ብሎ ጮ ተብሎ እንደተጻፈ መጮ እንደጀመረ በማቴዎስ 14 31 ላይ ማየት ይቻላል። ጥርጣሬም በፍጹም ማባበልም ሆነ መንከባከብ ተገቢ አይደለም። ማንም ሰው ቢሆን ለፍርሃትና ለጥርጣሬ እስረኛ እንደሆነ ማሰብ የለበትም። እግዚአብሔርን መጠራጠር በየትኛውም ሰው አእምሮ ውስጥ ጤናማ አመለካከት ተደርጎ የሚወሰድ አይደለም። አይኖቻችን ከእኛ ማንነትና ድካም ላይ ተነስተው በእግዚአብሔር ጥንካሬ ላይ ብቻ ማረፍ አለባቸው። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ በማለት በዕብራውያን 10፥35 ላይ እንደሚገልጸው ቀላል የሆነ ድፍረት የሞላበት በየቀኑ የሚኖርና በእያንዳንዱ ሰዓት በጌታ ላይ ሸክሙን የሚያኖር እምነት ፍርሃትን ሲያስወግድ ጥርጣሬንም ፈጽሞ ማጥፋት ይችላል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ፊልጵስዩስ አራት ስድስት ፍርሃት ሁሉ፣ ጭንቀትን፣ የነፍስ ሸክምን ሁሉ ከጥርጣሬና ከፍርሃት ጋር ተያይዞ ለሚፈጠሩ ውስጣዊ ችግሮች መለኮታዊ መፍትሄ የሆነው እምነት ነው። አእምሮን ሁሉ የሚያልፍ ሰላም መያዝና ልብና መረዳትን ሁሉ በእውነተኛ ሰላም ለመጠበቅ ከመለኮት የሆነው መድኃኒት ይሄ ነው። በዕብራውያን መጽሐፍ 312 ላይ የሚገኘውን እንዲህ የሚለውን ማስጠንቀቂያ አዘል መልእክት ቸል ልንለው አይገባም። ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ራሳችን ከጠላት እንደምንጠብቀው እንዲሁ ከአለማመንም መጠበቅ መማር አለብን። እምነት ክትትል ያስፈልገዋል። በመጸለይ መጽናት አለብን። ጌታን፣ እምነት ጨምርልን ማለት አለብን። እምነት የሚጨምር ነው። ለተሰሎንቄ ሰዎች ሐዋርያው ጳውሎስ ከጸለዩ ጸሎት መካከል ጸሎታቸው እንዲጨምር ነበር። እምነት በልምምድ ይጨምራል። በተጠቀምንበት ልክ እየጨመረ ይሄዳል። በፈተናዎችም እየጠራ ይመጣል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ የሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገለጥ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናቸዋል። አንደኛ ጴጥሮስ 167። እምነት የእግዚአብሔርን ቃል በማንበብና በማሰላሰል ብዛት ያድጋል። ከሁሉ በላይ እምነት በጸሎት እጅጉን እየበረታ ይሄዳል። ቆም ብለን ራሳችንን ብናይና በምድርና በሰማይ ባሉት ነገሮች በፍጹም ሰላም ልቤን ሊጠብቅ የሚችል በእግዚአብሔር ላይ የሆነ እምነት አለኝን? ትክክለኛው እምነት በልቤ አለን? የሰው ልጅ ሊያቀርብ የሚችለውና ምላሽም ሊያገኝበት የሚችለው ወሳኝ ጥያቄ ይህ ነው። በተመሳሳይ ከዚህ ጥያቄ ጋር የተሳሰረ ሌላ ወሳኝ ጥያቄ አለ። በትክክል ወደ እግዚአብሔር የምንጸልየው እንዲሰማኝና እንዲመልስልኝ ነው። እናም በቀጥታ እግዚአብሔርን የጠየኩትን እንዲመልስልኝ ነው ምጸልየው። ኦገስተስ የተባለው የሮም ቄሳር ሮምን ሲያገኛት የእንጨት ከተማ እንደነበረች እና በኋላም የእብነ በረድ ከተማ አድርገው እንደቀየራት ይነገራል። የማይጸልይን ህዝብ የሚጸልይ ህዝብ አድርጎ መቀየር የቻለ አንድ ፓስተር ከእንጨት ወደ እብነበረድ አንድን ከተማ መቀየር ከቻለው ከኦገስተስ የተሻለን ስራ ሰርቷል። የሰባኪስ ስራ ይኸው አይደለምን? ይህ ሰባኪ በቅድሚያ የሚያገኛቸው ሰዎች ፈጽመው የማይጸልዩ ሰዎችና በተለይም እግዚአብሔር በልባቸውስ ፈጽመው የለም የሚባሉ አይነት ሰዎች ናቸው። ሰባኪው እነኚን አይነት ሰዎች በየጊዜውና በየቦታው ያገኛል። የሰባኪውን ዋና ስራ እነዚህን ሰዎች እግዚአብሔርን የሚያስታውሱ እምነት የለሽ እና ጸሎት አልባ ከሆኑበት ህይወት ሁል ጊዜ ወደሚጸልዩበት እግዚአብሔርን ወደሚያምኑበት እና ወደሚያስቡበት ፈቃዱንም ወደሚያደርጉበት ህይወት መመለስ ነው። ሰባኪው የተላከው እንዲሁም ሰዎች ቤተ ክርስቲያን እንዲቀላቀሉና ጥሩ እንዲሆኑ ብቻ አይደለም፣ ይልቁንም ሰዎች መጸለይና በእግዚአብሔር መታመን እንዲችሉ እግዚአብሔርንም እንዳይበድሉ፣ ሁል ጊዜ እግዚአብሔር በፊታቸው እንዲሆን አገልግሎት የማያምኑ ኃጢአተኞችን ወደሚጸልዩና ወደሚያምኑ ቅዱሳን መለወጥ ነው። ከመለኮት ስልጣን የተሰጠው ጥሪ እንዲህ የሚል ነው፤ በጌታ በኢየሱስ ክርስቶስ እመን ትድናለህ። እግዚአብሔር እምነት በተባለው ነገር ላይ ያስቀመጠውን ከፍ ያለ ዋጋ ስናይ፣ ለመዳንም እንዲህ በማለት በኤፌሶን 2፥8 ላይ ጸጋው በእምነት አድኗችኋልና ድርድር የሌለበት ቅድመ ሁኔታ አድርጎ ማስቀመጡን ማየት ይቻላል። ስለዚህ የጸሎትን አስፈላጊነት ባሰብን ጊዜ ሁሉ እምነትን አለማሰብ አንችልም። በእምነት ድነናል። በእምነት ድነን እንቀጥላለን። ጸሎት ወደ እምነት ሕይወት ውስጥ ያስገባናል። ጳውሎስ ስለ ሕይወቱ ሲናገር የሚኖረውን ኑሮ የሚኖረው በወደደውና ስለ ራሱ ራሱን አሳልፈው በሰጠው በእግዚአብሔር ልጅ ላይ ባለው እምነት እንደሆነ ይናገር እና የሚመላለሰውን በእምነት እንጂ በማየት እንዳልሆነ ይገልጻል። ጸሎት ሙሉ በሙሉ በእምነት ላይ የተመሰረተ ነው። ጸሎት ከእምነት ውጭ ፈጽሞ የለም ወይም አይታሰብም፣ ምንምም መፍጠር አይችልም። እምነት ጸሎትን ውጤታማ ያደርገዋል፣ እናም ከጸሎት በፊት መቅደም እንዳለበትም ይታሰባል። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። ወደ እግዚአብሔር የሚቀርበው ጸሎቱ ከመጀመሩ በፊት ጥያቄዎቹም ከመታወቃቸው በፊት በዙፋኑም ከመመረጡ በፊት እምነት መቅደም አለበት። በእግዚአብሔር መኖር ላይ እርግጠኝነቱን ማሳረፍ አለበት። እግዚአብሔር እንዳለና ለሚፈልጉትም ዋጋ እንደሚሰጥ በሚለው የቃሉ እውነት ላይ ሳይነቃነቅ መሰረቱ ማድረግ አለበት። በጸሎት የመጀመሪያው እርምጃ ይህ ነው። ይህ በእንዲህ እንዳለ ምንም እንኳ እምነት በረከቱን ባያመጣም፣ መጣም በረከቱን በጸሎት መጠየቅ የሚቻልበት ሁኔታ በመፍጠር ጸላዩ ሰው እግዚአብሔር ሁሉ እንደሚችልና ለመባረክም ፈቃደኛ እንደሆነ እንደሚያምን በመርዳት ጸሎቱን አካል ለማስያዝ አንድ እርምጃ ወደፊት ይራመዳል። እምነት ጸሎት እንዲሰራ ያደርጋል። ወደ ምህረት ዙፋን ለመቅረብ መንገዱን ይጠርጋል። ከሁሉ አስቀድሞው የምህረት ዙፋንና የሚጸልዩ ሰዎችን ጸሎትን ለመስማት የሚጠብቅ ሊቀ ካህን እንዳለ እርግጠኝነትን ይፈጥራል። እምነት በጸሎት ወደ እግዚአብሔር ለመቅረብ መንገድን ይጠርጋል። ነገር ግን ከዚህም በላይ ያደርጋል። በእያንዳንዱ የጸሎት እርምጃ ውስጥ እምነት አብሮ ይጓዛል። እምነት የጸሎት የማይነጠል አጋር ነው። በተጨማሪም ጥያቄ ወደ እግዚአብሔር ሲቀርብ እምነት ከጥያቄ አቅራቢነት ወደ መልስ ተቀባይነት ያድጋል። በኋላም አማኝ ህይወቱን የሚመራው በጸሎት ወይም በእምነት ህይወት ስለሆነ ጸሎትን የሚከተል ይሆናል። አማኞች በጸሎት የሚመጡበት አንድ የተገለጠ መንገድ የስራ ህይወት አይደለም፣ ይልቁንም የእምነት ህይወት ነው። እምነት ጸሎትን ጠንካራ ያደርጋል እናም እግዚአብሔርን ለመጠበቅ በትዕግስት ይሞላል። እምነት እግዚአብሔር ለሚፈልጉት ዋጋ እንደሚሰጥ ያምናል። ከዚህ እውነት በላይ በእግዚአብሔር ቃል ውስጥ አበረታችና ግልጽ የሆነ ቃል የለም። በጓዳ እንኳን ሳይቀር ለሚጸለይ ጸሎት በስውር የሚያይ አባት በግልጥ ይከፍልሃል ይላል። በጌታ ስም ለሚመጣ ሰው እንኳ የሚደረግ የትኛውም አገልግሎት ዋጋው አይጓደልበትም። ከዚህ እውነት ጋር እምነት በእጅጉ እንደሚስማማ ማየት ይቻላል። ሆኖም ግን ወደ አንድ ነገር ሰብሰብ ብሎ ማየት ይቻላል። እግዚአብሔር ለሁሉም ሰው ዋጋ እንደሚሰጥ አያምንም። ለሚጸልዩ ሁሉም ዋጋ እንደሚሰጥ አይናገርም። ነገር ግን ከልባቸው ለሚፈልጉት ዋጋ እንደሚሰጥ ግን ያምናል። እምነት በጸሎት ጊዜ ከልብ በመጸለይ ትኩረት ላይ ያደርጋል። ሲጸልዩ በብዙ በረከት የሚባረኩት እግዚአብሔርንም ከልባቸው የሚፈልጉት ናቸው ናቸውና ከልባቸው ለሚፈልጉት እርግጠኝነትና ማበረታታትን ይሰጣል። ለስኬታማ ጸሎት ፈጽመው ችላ ሊባል የማይገባው ነገር እምነት እንደሆነ ሁል ጊዜ ልናስታውስ ያስፈልገናል። ሌሎች ተጨማሪ ነገሮችን ማንሳት ሊኖርብን ይችል ይሆናል። ነገር ግን ለእውነተኛ ጸሎት የመጨረሻው አይቀሬ የሆነ አስፈላጊ ነገር እምነት ነው። ብዙ ጊዜ በሚጠቀሰው ቃል እንደሚለው በዕብራውያን 11፥6 ላይ ያለ እምነትን ደስ ማሰኘት አይቻልም። ያዕቆብ እንዲህ ሲል አስቀምጦታል፤ ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለመን ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀን የባህር ማዕበል ይመስላል። ሁለት ሀሳብ ላለው በመንገዱ ለሚወላወል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ያዕቆብ አንድ ከአምስት እስከ ስምንት ጥርጣሬ ሁል ጊዜ በገደብ ውስጥ ያስቀምጣል። ምክንያቱም የእምነት ተቃራኒና የውጤታማ ጸሎት እንቅፋት ነው። ጳውሎስ ለጢሞቴዎስ በላከው የመጀመሪያው መልእክቱ ለስኬታማ ጸሎት አንድ የማይለወጥ መሪ እንዲህ ሲል ያስቀምጣል። እንግዲህ ወንዶች በስፍራ ሁሉ አለቁጣና አለክፎ ሀሳብ የተቀደሱ እጆችን እያነሱ እንዲጸልዩ እፈቅዳለሁ። አንደኛ ጢሞቴዎስ 2፥8 የጥርጣሬ ጥያቄዎችን ሁሉ በጥንቃቄ ማየትና መራቅ ያስፈልጋል። ፍርሃትና ጥርጣሬ በእውነተኛ ጸሎት ውስጥ ምንም ስፍራ የላቸውም። እምነት ራሱ ማስረገጥና እነዚህም እንቅፋቶች ማስወገድ አለበት። ለእምነት ከልክ በላይ የሆነ ስልጣን አይሰጥም። ነገር ግን ጸሎት የእምነትን ኃይል የሚገልጥ የሥልጣን በትር ነው። በዚህ ድንቅ ቃሉ ምን አይነት መንፈሳዊ ጥበብ ሞልቷል። ከሙስና ነፃ መውጣት ትፈልጋለህ? በማለት ይጠይቀዋል። ጥቅል በሆነ ሁኔታ ውስጥ እና በአንድ በተወሰነ ሁኔታ ውስጥ በጸጋ ማግ ትፈልጋለህ? ከፈልክ መንገድ የቀና ነው። እግዚአብሔር እምነት እንዲጨምር ልጠይቀው። በጠዋት በቀትር በማታ በመንገድ ስትመላለስ ቤት ስትቀመጥ ለማረፍተኝ ተደግሞ ስትነሳ መንፈሳዊ ነገሮች በልብ እንዲሞሉ ተስፋ ስለምናደረገው ነገር እርግጠኛ የሚያደርገንን የማናየውንም ነገር የሚያስረዳንን ነገር አጥብቀ ለምን። ለጸሎት የሚያስፈልገውን ታላላቅ ነገሮች የሚገኙት በእግዚአብሔር ቃል ውስጥና ጌታችን ስለ ጸሎት ከመንግስተ ሰማይ ጋር ተያይዞ ባስተማራቸው ትምህርቶች ውስጥ ነው። በመንግስተ ሰማይ የክርስቶስ ኢየሱስ መገኘት፣ በዚያ ለቅዱሳን የሚዘጋጀው ስፍራና ቅዱሳንን ለመውሰድ የሰጠው ተስፋ እነዚህ እውነቶች ሁሉ በድካም ጊዜ መበርቻ፣ በውጊያ ጊዜ ጥንካሬና በትግል ጊዜ ሰላም ይሆናሉ። እነዚህ እውነቶች ለጸሎት ተስፋ የሚሆኑ ከዋክብት ናቸው። እንባዎችን የሚያብሱ በለቅሶ ወቅት የመንግሥተ ሰማይን ማዕዛ የሚያላብሱ በረከቶች ናቸው። የመናኝነትን መንፈስ ለጸሎት ወሳኝ አቅም ነው። በምድር የታጠረና በምድር የረካ ልብ መጸለያ አይችልም። በእንዲህ አይነት ልቡ ውስጥ የመንፈሳዊ ረሃብ ሳት ጠፍቷል፣ ወይም በስሱ ብቻ እየነደደ ይገኛል። በዚህ ልብ ውስጥ ያለው እምነት ሁለቱ ክንፎቹ ተይዘዋል፣ አይኖቹ ጠፍተዋል።